አንድ ነው፣ ሁለት አለ። ይህ ወር ሳይሆን የሚቀጥለው ወር ያለው የመጀመሪያ ወራ አምስተኛው ወር

ከሀያ ስምንት ቀን ከሀያ ስምንት ቀን በኋላ፣ ከሀያ ስምንት ቀን ኦኬ። ወደፊት እናድርገው። ረዝሞ ነው ወይስ አጥሮ ነው? ረዘመ። ምን እንግዳ አለብኝ ጋይስ። ነው ረዘመ ጋይስ ይዞ ማውራት ምናምን ዛሬውን አነግዋለሁ ምናምን ብዬ ነበር ላይብ ላይ ያሰብኩት

አስራ ዘጠኝ እናደርገው ነገር አስራ ዘጠኝ እወጣለሁ ከዚህ ሀገር። ከዛ አምስት ነው የምመልሰው። ከዛ ሳምንት ነው ኦኬ፣ ችግር የለውም። ስለዚህ ቆይ እስኪ ዛሬ ቀን ስድስት ነው ዛሬ። ስለዚህ በስንት ማለት ነው ሜይ ስድስት ላይክ ሳምንት ወይ ሁለት ሳምንት ሲቀረው ቪዲዮ እንሰራለን። የፕሮፋይል ፎቶ እንላለን እንሰራለን። እንዴት ታዩታ? አላችሁ ወገን እዚህ ያለችሁት፣ ማይ ዘጠኝ እና ጋይስ እንጫወት ፋሚሊዎቼ ሜ ፋሚሊ ያለኝ ሰው ነኝ። እግዚአብሔር ዝም ብለ ሁለት ሁለት አንበሳ ቢገዙ ይበቃል። ዝም ብላችሁ የቀጠሮ ቀን አንዳንድ አንበሳ ግዙ። አንዳንድ አንበሳ እንዳለ ዱባይ ያላችሁ ብቻ ተበቃላችሁ። አንድ አስር ሰው አስር ሰው አንዳንድ አንበሳ ቢገዛ አስር አንበሳ ወረደ ከዛ ከዛ ደግሞ ፋሚሊ ደግሞ ጊፍተር ምናምን ይጨመርበታል። አሁን እኔ ሪድ ፋሚሊዎች የራሱ ጊፍተር ማድረግ እችላለሁ። የዛን ቀን አትሆኑም፣ ትሆናላችሁም መቼስ መሽስ ለእኔ እንደዛ ማድረግ አያቅታችሁም። ሰው ኮንፊደንስ አለኝ በእናንተ ደግሞ እኮራለሁ እንጂ አላፍርባችሁም። እንደምታኮሩኝ ማለት ነው እና አምሹር አሸንፋለሁ ብዬ ባልገባም እንኳን ግን እንዳላችሁኝ አውቃለሁ፣ ለማለት ነው። አልጎርንም ጋይስ ማርያምን። እኔ ሪል ፋሚሊ ያለኝ ታውቃለህ። እኔ እንኳን ሪል ፋሚሊ ያለኝ፣ ግን ባለፈው ስለተጫወትኩኝ ያን ያክል ምንሽን ማድረገው ሰው አይኖርም። እኔ ደግሞ ተጫወትቼ አላውቅም። ብቻ ከአዳም መቅሽው ችግር የለውም። የአንቺን ቪዲዮ አይቶ የሚመጡ ወደ አንቺ የሚመጡ አይታጡም። ወደ ቪዲዮ ወደ አንቺ ሶስት በኢትዮጵያ አሁኑ ስንት ሰዓት አለ በኢትዮጵያ? ግን አካውንት ይከፈታል አይከፈትም። ትልቁ የሚለው ነገር ሀሳብ ያዘኝ። በኢትዮጵያ አራት ሰዓት ይሁን አራት ሰዓት አሁን ሶስት ሰዓት ከምሽቱ ሶስት ሰዓት ከሀያ ሁለት ነው። ከዚህ ሰዓት በኋላ ከአርባዴ ይገባል ማለት ነው በእኛ ዘጠኝ ማለት ነው። በሮብ ዘጠኝ ጋይስ፣ በሮብ ዘጠኝ ተስፋ እናደርጋለን። እንጫወት እሺ ቀኑ እንድትል ንገረኝ እና አሌክስዬ፣ እንድዘጋጅበት። ምንም መቀየር የለውም ምናምን ምናምን፣ እኔም ወስኜ ስለሆነ ስለወሰንኩኝ አንድ የቀጠሮ ጌም ያስፈልገኛል። እስከ መቼ ነው አካውንት የሚከፈተው? እስኪ አላውቅም መች እንደሚከፈት፣ የሌላ ሰው ነው እና መይ ሶስት ማለት ነው። አሮኑ በኢትዮጵያ ስንት እንደሚሆን ዲቴል ቀኑ ስንት ነው? በቀን ስንት ነው? ካሁን ሜስ ስድስት አለን አብሪል ስድስት አለን። አሁን ይሄ ወር ሰላሳ ቀን ነው። ከሀያ ሰባት ቀን በኋላ ኖ ስድስት ከሀያ አራት ቀን በኋላ፣ ከሀያ አራት ቀን በኋላ ኪራይ ችግር የለውም። ኧረ ሲጀመር እኔ አይደለሁም እኮ ያስወጣሁት ኪራ፣ ራስህ ነው የወጣው ታውቃለህ። ዲስኮኔክት አለብህ። እንትኑ ይሰማሃል ዲስኮኔክት ብሎብህ ነው ኪራ፣ እኛ አይደለንም ራስነ የወጣውሽ። ምን አልከኝ አሌክስ? በእኛ እስኪ ቀኑን እናምጣው ታዲያ። ኦኬ ጋይስ አምጡት። ይ ሶስት ስንት ነው በኢትዮጵያ? ሚያዝ ሃያ አምስት ከምር ከአንድ ወር በኋላ ይሻላል ኖኒ ከዛ በኋላ በጣም ቢዚ ነው። በዓል ነው እኮ ያኔ። እና አንቺ ምን ችግር አለ? ነው ወይስ ፋሲካ አካባቢ ነው? ማዚያ ሀያ ስምንት አደለም? እና ታዲያ ፋሲካ መቼ ነው? ዲቴል መይ ዘጠኝ ፋሲካ በስንት ነው? በቀን ስንት ነው? ፋሲካ መያዝያ ስንት ነው? አሁን መጋቢት መያዝያ ግንቦት ነው እና በአስራ ሁለት አይደለ እንዴ ፋሲካ በአስራ ሁለት ነው አይደለም ምንድነው ያ 25 ምናምን ጉግል ላይ አይቼ እነግርሻለሁ እጽፍልሻለሁ ቀኑ አሁን ከስንት ጊዜ በኋላ ነው አሁን ማርች ስድስት ነው እንበል፣ አሁን ማርች ስድስት ነው አይደለም፣ አፕሪል አፕሪል ስድስት ስድስት ነው። ከዛ ይሄ ወር አለቀ ማለት ሀያ አራት ቀን ማለት ነው። ከሀያ አራት ቀን በኋላ ነው የምንጫወተው አይደለም? የተባለው? ከሀያ አራት ቀን በኋላ በእኛ ቀን ያ ቀን ስንት ይሆናል ኦ እኔን መምታት ትችላለህ እኮ ዛሬ፣ በእኛ ቀን ስንት ነው? ከኛ በእኛ ቀን ስንት ነው? ዛሬ በእኛ ቀን ስንት ነው? 28 ኦ 28 እርግጠኛ ናችሁ? 28 ነው ዛሬ። አንዳንዶቻችሁ ሃያ ዘጠኝ እያላችሁ ስለሆነ ሚያዝያ ሀያ አምስት አይደለም አዎ ዛሬ ቀን ሀያ ስምንት ነው አይደለም ሀያ ስምንት ነው ቀን ሚያዚያ ሀያ አምስት ነው የሚሆነው የፊዮና ልደት እንደነገ ማለት ነው የፌናል ደስ ደግሞ በ26 ጋይስ፣ በፈረንጆች አይደለም። እሺ እያልኳቸው ያሉት ባይ ዘ ወይ በፈረንጆች አይደለም። ኦ ዛሬ 29 ነው ቀን 29 ነው ዛሬ።

ቤሰውሰው እኮ የተጫወት ነበር። አረ በእናትህ መች ደወልክ? መች ነው ያልከው? በፈረንጅ ጋይስ ላይክ ሜይ ሶስት ማለት ነው ቅዳሜ በኤሮፓ ሚፍልዝ ምንማ፣ ዝም በል በእናትህ። አይጅ ላይን ቴክስት አይተኸዋል? ኖርማል ቴክስት ያደረኩልን በዛም ሆነ በዛ በፈረንጅ ስለሆነ እኔ በኢትዮጵያ ካላንደርም ገልብጬ ማመጣላቸዋለ። ችግር የለም። ስለዚህ መያዝያ ስንት ነው ጌማችን?